ብሩኬ ማለት ነው። ጌታም እንደሚያውቅ እግዚአብሔር እንደሚያውቅ እኔ በጣም ወደዋለሁልሽ። በቃ ታውቂያለሽ፣ የሆነ ንግግሩ ምናምን ደስ ይለኛል። እኔ መከርኩሽን ያይ ብዙም እጅግ እጅግ አስገራሚ የሆነ መረጃ በውስጥ ተልኳል። ጋሽዬ በአብርሽና ሩታ ጉዳይ ብቻ አይደለም በብሩክና ሀይሚም ጉዳይ በቅርብ እየተከታተሉ ነው። ልጃቸውን ሁለቱንም ተቆጥተዋል፣ ሃይሚንም ተቆጥተዋል፣ ስልክ አናግረዋል ሲሉ መረጃዎች በውስጥ ደርሰውናል። ሙሉም በዝርዝር እናካፍላችኋለን። በተለይም ጋሼ ማስጠንቀቂያ ሰጥተዋል። ይህ ማስጠንቀቂያ እስከምን ድረስ እንደሆነም አመላክተዋል። ልጄ ሃይሚ ምክሬን ትሰማለች ይህን ምሰጣትን ማስጠንቀቂያም ካልተገበረች አንግባባም ሲሉም ስለተናገሩት ወሳኝ ነጥብ በተለይ ደግሞ ብሩክን አሁን ምን ማለት እንዳለባትም ስለተናገሩት ወሳኝ ስለሆኑ ነጥቦች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ውድ የተከበራችሁ ቻናላችን ተከታዮች በያላችሁበት ሰላማችሁ ይብዛ። የእውነት በሀይሚና ብሩኬ ጉዳይ ያልተጨነቃችሁ የላችሁም። በአብርሽና ሩታም መጣላት ያልተከፋችሁ የላችሁም። እውነት የሰው ደስታ የሚያስደስታችሁ ሰው ሲጣላም አብራችሁ የምትከፉ የሀገሬ ልጆች እንቁ የዋ ሰዎች በጣም ነው የምወዳችሁ። የእውነት ሁሌም የሰው ደስታ ነው የሚያስደስታችሁ። ይኸው ተጣሉ ከተባለበት ቀን ጀምሮ አብራችሁ በየቲክቶኩ በየዩቲዩቡ ሁሉም ሰው በጭንቀት ሆኖ መቼ ነው የሚስማሙት እያለ በጭንቀት መልእክት ሲያስተላልፍ ነው የተመለከት ነው። ይህ ደግሞ እንግዲህ አብዛኞቹ የሀገራችን ልጆች በቃ በሰው ደስታ የሚደሰቱ ሆኖ ነው የተመለከት ነው። የእውነት በጣም ያስደስታል። በጣም አኩርታችሁኛል ማለት ነው። ይህም የደስታ ቀን በቅርቡ ይሆናል። እርቁም በቶሎ ይመጣል ይሆናል አይዞን፣ የአገሬ ልጆች በያላችሁበት ሁሉ ጠንክራችሁ ስሩልኝ፣ ጤናችሁን ይስጣችሁ ማለት ነው የምፈልገው። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ አርጋችሁ እኛንም አበረታቱን ስንል በአክብሮት እንጠይቃለን። ቀጥታ ወደ ዝርዝር መረጃዎቻችን እናልፋለን። እንግዲህ ብሩክና ሀይሚ በጣም የገቡበት ነገር እጅግ ብዙዎችን ያስደነገጠ ነው፣ ተመልክተናል። ምንም እንግዲህ መመላለስም አያስፈልግም። ያው እንደ ቀልድ የተጀመረ የፕራንክ ቪዲዮ ሀይሚን አስቆጥቷል። ሀይሚም ደጋግማ ተናግራለች። ብሩክ አሁንም አላም አላምነውም ከሱሱ ጋር የተለያዩ ግንኙነት አለው እያለች ነው። እስካሁን ድረስ ደጋግማ የምትናገረው ያ የገባችበት ጦስ ከነዳኒ ከሚባል ሰው ጋር አነካክተዋል። ቤተሰብ ሁሉ ሳይቀር በተለይ የብሩኬ ቤተሰቦች ከቡታጅራ ወንድሞች ሁሉ እንምጣ ሄንዳኒ አፈላልገን እናናግረው፣ ለምንድን ነው የወንድማችንን ስም የሚያጠፋው እያሉ ሁሉ ሲናገሩ ተመልክተን ነበር። ግን የብሩክ አስተዋይነት ራሱ እዚህ ላይ በጣም ብዙ ሰው ነው ያየው። እንግዲህ ብሩክ ወንድሞቹ ሲደውሉለት አላነሳም ነበር ስልክ ታዲያ ለምንድነው ለወንድሞቹ ስልክ የማያነሳው ዳኒ ይኸው ሰዎች ሰብስቦ ነው የሚያወራው ለምንድነው ስልክ አንስቶ እሱስ ከጎኑ ወንድሞቹን የማያደርገው ስንል ነበር ግን የብሩኬ አስተሳሰብ በጣም የሚገርም ሆኖ ነው ከዛ በኋላ የሰማነው እንደዚህ አይነት ጣጣ ውስጥ እንዳይገቡበት ወደ ጥል እንዳያመራ ጉዳዩም እንዳይባባስ እንግዲህ ለወንድሞቹን ስልክ አላነሳም እንምጣም ሲሉት እንግዲህ ስልክ አንስቶ ኑ ብሎም አላዘዘም ማለት ነው በዛ ምክንያት እንግዲህ እነሱ እዛው ቡታጅራ ሆኖ ጉዳዩን እንዲከታተሉ ሆኗል ትልቅነት ነው እንግዲህ እሱ እንዳለው ወንድሞቹ እንዳሉት እንግዲህ እንምጣ ብሎ ሲጠይቁ እሱ አንስቶ ስልክ እሺኑልኝ እኔም ከጎኔ ሰው ያስፈልገኛል ቢል እንግዲህ ቀጥታ ዳኒን ሲያገኙት የሚፈጠረው ነገር በጣም ከባድ ነው የሚሆነው። እንኳን እነሱ ተደርበው አይደለም፣ ብሩክ በጣም ስሜታዊ ሆኖ ዳኒን የመታው ሁኔታ ክስ ሁሉ አስከፍቶበት ሌላ ጣጣ ውስጥ ነው ልጁ እንግዲህ እንዲገባ የሆነው ማለት ነው። ስለዚህ ሁሉ ነገር የሚያናድድ ባለበት ሁኔታ ደግሞ አሁንም ድረስ ሀይሚ ልትነቃ አልቻለችም። ዳኒ የተለያዩ ፈጠራ ወሬዎችን እያወራ ከሱሱ ጋር ይጻጻፋል። የምትወጁ ብሩ ከሌላ ሰው ጋር ያወራል እያለ መረጃ ያሳያታል። እሷም ታምነዋለች። ጭራሽ በቃ ዳኒን ስለ ዳኒ የማይመለከትም እያለችው ነው የምትገኘው። ብዙዎች አሁን ሀይሚን እየተቆጧት ነው። ምንድን ነው ሀይሚ እንደዚህ የሆንሽው? ለምንድን ነው ፍቅረኛ ሽንብሩክን መረዳት አቅቶሽ ለዳኒ የምትወግኙ እያሉ ነው ብዙዎች የተናገሯት። አሁን ደግሞ በመጨረሻ የተሰራው ቪዲዮ በጣም ብዙ ሰው ያስከፋው እንግዲህ ሀይሚ ምንድን ነው ያለችው? እኔ በቃኝ ከዚህ በኋላ ከአንተ ጋርም አልቀጥልም። አንተም እንደፈለክ መሆን ትችላለህ። ከፈለከው ሰው ጋርም ቪዲዮ መስራት ትችላለህ። ሰላሙን ሁሉ እመኝልሃለሁ። እኔ አሁን አንድ ጉዳይ አለኝ፣ በቃ እሱን ጨርሼ በቀላሉ ከአንተ ጋር እለያያለሁ ነው ያለችው። ብዙ ሰው እንግዲህ በቅርቡ ወደ ውጭ ሀገር ልትሄድ ነው እያለ ነው መረጃውን እያሰማ የሚገኘው ማለት ነው ታዲያ ከዚህ ጉዳይ ጋር በተያዘ ነው ጋሽዬ፣ ለምንድን ነው የአብርሽና ሩታን ጉዳይ በቅርቦ ነው እንደሚከታተሉት? ለምንድን ነው የብሩክና ሃይሚንስ ጉዳይ ዝም ያሉት? እያሉ ብዙዎች ድምፅ እያሰሙ ነበር። ታዲያ በውስጥ የተላኩልኝ ሌሎች ሌሎች መረጃዎች አሉ። አዳዲስ የሆኑ መረጃዎች አሉ። በፊትም የተለቀቁ አሉ። በፊት ከተለቀቁት በውስጥ ካደረሱኝ፣ በቪዲዮ መግቢያም ከተመለከታችሁት ብሩኬን ጋሽዬ ራሱ በጣም እንደሚወዱት ስርዓት ያለው ልጅ እንደሆነ ፈራ እግዚአብሔር ያለው ልጅ እንደሆነ ንግግሩ ስርዓቱ ሁሉ በጣም እንደሚ የሚወዱለት እሳቸውም ገልጸው ተናግረዋል ማለት ነው። እንግዲህ ይህ የሚያሳየው በሃይሚን ቤተሰብ ብሩኬ እንደሚወደድና እንደሚከበርም ጭምር ነው። ጋሽዬ ደጋግመው ነው የተናገሩት። የፈጣሪ የእግዚአብሔርን ስም እየጠሩ ጌታን ጌታን እላለሁኝ ብሩክ ስርዓት ያለው ልጅ ነው፣ እኔ በጣም ነው የምወደው፣ እኔ በጣም ነው የማከብረው እያሉ ደጋግመው ነው ስለሱ የተናገሩት። ስለዚህም ሃይሚ ብዙ ጊዜ በምታረገው ነገርም በቪዲዮ ይመለከታሉ። ሃይሚ ልጄ ምን ሆነችብኝ? ለምንድን ነው በቃ እድል የማትሰጠው ለምንድን ነው የማትረጋጋው? ብሩኬንም ታስማማት ብሩኬንም እንግዲህ ይቅርታ ትበልና ከብሩ ጋር ያላትን ችግር ከሌላ ሰው ጋርም ወደ ሌላ ሶስተኛ ወገንም ሳይወጡ ሁለቱም እዛው ይጨርሱ ሲሉ መልእክታቸው እንግዲህ ከቡታጅራም ተሰምተዋል ማለት ነው። አያይዘውም ያሉት ነገር ሀይሚ ልጄን እወዳታለሁ እሷም በጣም ትወደኛለች፣ ብዙም ታከብረኛለች፣ የምነግራትን ነገር ሁሉ ትሰማኛለች። ስለዚህ ምክሬንም ተቀብላ ያለውን ነገር እርቅ ትፈጥራለች ብዬ አስባለሁ ብለው እንግዲህ ካሉበት ቡታ ጅራ ተናግረዋል ማለት ነው። እንግዲህ ጋሽዬ በንግግራቸው የማይወዳቸው ሰው የለም እንዳባ ምናልባት የሚሆኑት ነገር ተቆጪነታቸው ለልጆቻቸው ያላቸው ፍቅር በተለያዩ ጊዜያት ተናግረዋል። እኔ ልጆቼን የሚነካብኝ አልወድም፣ ልጆቼን በጣም ነው የምወደው፣ ልጆቼን ደግሞ አክብሮ አፍቅሮ የያዘንም ሰው እንደዛ ነው የምወደው ነው ያሉት። ስለዚህም እንግዲህ በጣም በተለያዩ ቪዲዮ አይተናል። ብሩኬ ብዙ ነገር እየተባለ አሁን ድረስ ለሀይሚ ሲያስብ አይተናል። እንደውም በቅርብ አሁን መጨረሻም በለቀቁት ቪዲዮ እኔ እኮ ለልደትሽ ቢያንስ ተስማምተን የሆነ ነገር ይፈጠራል፣ ልደትሽንም አብረን እናከብራለን ብዬ አስቤ ነበር እንደሱም ብቻ ሳይሆን ሁለት መቶ ሺህ ሁሉ ሰብስክራይበር ደርሳ ነበረ። እሱን ሁሉ በጋራ ሆነን እናከብራለን ብዬ ስለ አንቺ ደስታ ነበር የምጨነቀው። አሁንም ግን አንቺ የምታስቢው ያው ስለ መለያየት ርቆ ስለሚሄድ ነው እኔን ስለመተው ነው እያለ ነው ሲናገር የነበረው። ብሩክ አሁን ድረስ እንግዲህ ለሀይሚ ያለው ፍቅርና ክብር በጣም የተለየ ነው። ከዳኒ ጋር ሆና እንኳን እንግዲህ ከሚጠላው ብዙ ነገር ካደረሰበት ልጅ ጋር ሆና ራሱ እንግዲህ እስካሁን አልቆረጠለትም። ይኸው ከዳኒ ጋር ቪዲዮ ስትሰራም እየተመለከተ ያው እየቻልኩኝ ዝም እያልኩኝ ነው ነው ያለው። እውነትም ብሩኬ በጣም ትዕግስተኛ ልጅ እንደሆነ በዚህ በሰሞነኛው ነው ያየነው። ስለዚህ ጋሽዬ ይህንን ሁሉ ነገር ተመልክተዋል። እኔ ልጆቼን ወዳለሁ፣ ስለዚህ ልጆቼን የሚያከብርልኝ የሚወድልኝ ሰውንም በጣም ነው ማከብረው። ይህ ማለት ግን ሀይሚም እንደፈለገችትን ማለት አይደለም ሀይሚንም እቆጣለሁ፣ ገስጻለሁ ሲሉ ነው መልእክታቸው የተሰማው። ማለት ነው እንግዲህ በአብርሽና ሩታ ጉዳይ በቅርቡ ወደ ቡታ ጅራ ሊመጡ እንደነበር መረጃ ተሰምተው ነበር። ይሁን እንጂ እንግዲህ አብርሽና ሩታ መለያየታቸው ይፋ ሆኖ ሩታ ከቤት ወጥታ ነበር። አብርሽም ባለው ሁኔታ ተደብሮ ወደ ሀገሬ ወደ ቤተሰቦቼ ሄጄ ከነሱ ጋር ጊዜ ላሳልፍ ብሎ ጋሽዬ ጋር ወጦ ሄዷል ማለት ነው። ጋሽዬንም በቪዲዮ ተመልክተናቸዋል። በቅርቡ ከትናንት ወዲያ ነው ትናንትና በተለቀቀ ቪዲዮ ጋሽዬ የሚያሉት እኔ ልጆቼ ደስታ ነው የሚያስደስተኝ፣ መለያየታችሁ ደስ አይለኝም፣ ግን ይሁን ከመጣ ሀይቀር ተቀብዬ እኔው ጋር ተዝናንተ እኔው ጋር አይምሮህን አሳርፈህ ትሄዳለህ ሲሉ የአባትነት መልእክታቸውን ተናግረዋል ማለት ነው። እንግዲህ በብሩክና ሀይሚም ጉዳይ እኚህ አባት በቀጣይ ምናልባት ወደ አዲስ አበባ ሊመጡ ይችላሉ። አብርሽ ደጋግሞ የተናገረው ነገር አለ እኛ አባታችንም በሆነ ባልሆነው ጉዳይ ልናለፋው አንፈልግም ሲል ነበር። ስለዚህ ሀይሚም ይህን ነገር ሰምተሽ፣ የወንድምሽን ንግግርም በደንብ አስተውለሽ፣ ጋሽዬ አባታችሁን ባታለፊያቸው ጥሩ ነው። እናንተ ካልተስማማችሁ እሳቸው ለእናንተም ጉዳይ አዲስ አበባ መምጣት እንደሚፈልጉ ነው መረጃ የተሰማው። ግን እናንተ ከተስማማችሁ እርቅ ካወረዳችሁ ግን ጋሽዬም እዛው ባሉበት ይሆናሉ አይደክሙም ማለት ነው። እባክሽ ጋሽዬንም አታስጨንቂ ለማለት ነው የምንፈልገው። ግን ጋሽዬ በጣም በጣም የሚያስገርም ነገር ነው የተናገሩት። በቃ ይሄ ሁሉ ቪዲዮ ላይ ከሚለቀቀው እሳቸው ጋር እንዳሉት ይደርሳል ማለት ነው። እሳቸውም ለነገሩ ተናግረዋል። እኔ የሚለቀቁ ቪዲዮዎች አንድ አያመልጡኝም ሁሉንም እከታተላለው። እንኳን ልጆች የሚለቁትን፣ በልጆቼ ዙሪያ ያሉ ጓደኞቻቸው የሚሰሩትን እንኳን አያለው ነው ያሉት። ስለዚህ ብሩክ አሁን ላይ በጣም እየተለማመጠ ይገኛል። እኔ በጣም ነው ማከብረው ስርዓቱን በጣም ወድለት ልጅ ነው። እኔ ሀይሚ ብሩክን እንድታጣ አልፈልግም። ይሄንን ይቅርታ የሚጠይቃትን ነገር እድል አታሳልፍ ሲሉም ነው የተቆጡት ብዙ ብዙ አድማጭ ኦዲየንስ፣ ተመልካች ራሱ የተናገረው ይህንን ነው። ለምንድን ነው ሀይሚ ሰከን ማቲው እንደ ብሩክ አይነት ሰው አይገኝም። ብሩክ አንዴ ካመለጠሽም የፈሰሰው ውሃ አይታፈስም ነው የሚሆንብሽ ነገሩ። እባክሽ እባክሽ ነቃቤ እያሉ ነው የተናገሩት። በዛ በኩል እንግዲህ ሱሱ በዛ ማለች በዚህ የሆነ ነገር ከብሩክ እንዳሰበች ነው አሁን አሁን ብዙ ሰው እየተረዳ ያለው። የመጀመሪያ ሰሞን እውነት በቃ ብሩኬን እንደ ወንድሟ እንደምትወደው ነው የተሰማን። ግን አሁን ላይ ከምናየው ቪዲዮ ደግሞ ሀይሚን ወደ ዳኒ ገፍታ እንደምንም ወደ ዳኒ እንደሄደች ስመስላ እዚህ ጋር ደግሞ ብሩክን እያባበለች ብሩክን እንግዲህ ወደ ሌላ ነገር ወስዳ ብሩክን ለመቀማት አፈፍ ለማድረግ እንግዲህ ሩጫ ላይ እንደሆነች ነው ቪዲዮም የሚያሳየው። በቅርብ በተለቀቀው ቪዲዮም ልብ ብላችሁ ከሆነ ሀይሚን ጠርታ ምን ስትል ነበረ? ዳኒን እፈልገዋለሁ አይነት ነገር ስታወሪ ነበር። ስለዚህ እውነትም አንቺ ዳኒን ትፈልጊዋለሽ ምናምን እያለች እንግዲህ ሀይሚን እየገፋፋች የሆነ ነገር ዳኒን እንደምትፈልገው አድርጋ እንድታወራ ገፋፍታ የሆነ ነገር እንድትል ስትጥር ነበረ። ያው በዛም ቪዲዮ እንደውም ብሩክ ብዙም አልተናደደም። እሱ ቪዲዮ ላይ ራሱ ምን ማለት ፈልገሽ ነው? ስለ ዳኒ ጠበቃው ነሽ የተከራከርሽው ብሎ ሌላም ጥል የሚያስነሳ ነበር። ግን ብሩክ በተቻለው መጠን ክፍተት የሚፈጥሩ የመሰሉትን ነገሮች ሁሉ ወደኋላ በመተው በተቻላቸው መጠን የሁለቱን ጉዳይ ብቻ እንዲቀጥል ነው እያረገ ያለው። በቅርቡ እንግዲህ ልደቷን ለማክበር ማሰብ ማለት በዚህ ሁኔታ እውነት ምን አይነት የተባረከ ልጅ እንደሆነ ነው እንግዲህ የሚያሳየው። እንግዲህ ይህ ምንንም ተመልክተው ነው ብዙ ሰው ይሄ ልጅ አንዴ ከጇ ከወጣ አይመለስም ሲሉ የነበረው። በሌላ በኩል አብርሽና ሩታም ያሉበት ነገር በጣም ያሳዝናል ጋሽዬ እሱንም ነገር እንዳልተዉት መረጃ አመላክተዋል። አብርሽ እኔ ጋር መጣ ማለት ዝም እለዋለሁ፣ አይደለም የራሱን ጊዜ ያሳልፍ፣ ወደ አይምሮ ይመለስ፣ አይምሮ ይታደስ። ከዛ በኋላ ግን ሩታንም ደውዬ በደንብ አናግራለሁ ነው ያሉት ጋሽዬ። እንግዲህ ለሁለቱም ልጆቻቸው አይወግኑም፣ ደስ የሚሉ አባት ናቸው። ልጆቻቸውን በጣም ያከብራሉ፣ በጣም ይወዳሉ። ይሁን እንጂ የፍቅር አጋሮቻቸውንም እንደዛው ነው የሚያከብሩት። አባት እንደዚህ ሲሆን ደስ ይላል፣ ፍትሃዊ ሆኖ ሁለቱንም ወገን ሲቆጣ፣ ሁለቱንም ወገን ሲገስጽ። አብርሽና ሩታ ተጣልተው በነበረበት በሚሰጥበት የሚገርመው ነገር ጋሽዬ ትናንት ነው በቪዲዮ የተናገሩት። ለሩታም ደውዬ ነበረ ግን ሩታ አሁን ላይ ቆይ ትንሽ ለራሴ ጊዜ ፈልጋለሁ ብላ እንዳለቻቸው፣ ጋሽዬን እንደምታከብር ግን አሁን ላይ የራሷን ሰዓት እንደምትፈልግ ነው ለጋሽዬ የሚመለሰችው ማለት ነው። ስለዚህ ይህ ማለት ምንድን ነው? ለሀይሚን በስልክ እየደወሉ እንደሚጨቃጨቁም ያሳያል ማለት ነው መረጃው። ብሩክንም እንግዲህ ባሉት ነገሮች እንዳይከፋው በተቻለው መጠን እርቅ እንዲያወርዱ ለብሩክም እንደሚደውሉ በዚሁ መስረጃው ያሳያል ማለት ነው። በዛም ማለ በዚህ ግን ያው የጋሽዬ ልጅ ልጆች አሁን ያሉበት ነገር በቃ በጣም የተበጠበጠ እስከ መለያየት የደረሰ የመሰለ ነገር ነው። እንኳን አባታቸውን አይደለም ወዳጅ ኦዲየንስ አስጨንቋል። እስኪ ቲክቶክ ትናንትና ላይቭ የተመለከታችኋላችሁ በየቤቱ ተከፍቶ የማይወያይ ሰው የለም። በተለይ መስተ መጨረሻ ደግሞ በብሩኬና ሀይሚ በጣም ብዙ ሰው ነው የተናደደው። ብሩክ ምንድን ነው ይሄን ያህል ትዕግስት እያሳየ፣ ለምንድን ነው ሀይሚ እስካሁን ድረስ ልትነቅ ያልቻለች እያሉ ብዙ ሰው ሀይሚን እየተናገራት ነው። አንዳንዶችም የማይገባ ነገር እያደረጉ የእሷን ፎቶ እየዘቀዘቁ በተለየ ብሩክ ወዳጅነን ያሉ በሀይሚ ሰሞነኛ ስራም የተናደዱ የማይገባ ነገር ሲያረጉም የነበሩ አሉ። ግን ስለ ሁሉም እባካችሁ እንደዚህ አይነት ነገር አታድርጉ። ምንም ቢሆን ብሩክ ሀይሚን ይወዳታል። ፎቶዋ ተዘቅዝቆ ሲሰደብ ደስ አይለውም። እባካችሁ እንደዚህ አይነት ነገርን አታድርጉ። ብትወዷቸው እነሱ ጥሩ እንዲሆኑ ሁሉም በየአይማቱ ይጸልይ፣ እንጂ የማይገባ ነገር ግን በመናገር ልጆቹን አታሸማቁም የተባለው እውነት ነው። ብሩክም እንግዲህ ማንም ፎቶ ሲዘቀዘቅ እንደማይወድ የታወቀ ነው። እናንተ እሱን አክብራችሁ እሱን ወዳችሁ ለእሱ እርሱ ወገናችሁ ሊሆን ይችላል። ግን እንደዚህ አይነት ነገር እሱንም መረበሹ አይቀርም። ስለዚህ በተቻለ መጠን እርቅ እንዲያወርዱ ያው ጉዳዩን በደንብ መጠየቅ ነው እንጂ እንደዚህ አይነት ተግባሮች ጥሩ ናቸው ተብሎም አይጠበቁም ማለት ነው። እንግዲህ ጋሽዬ የእውነት የአባትነት ምክሮት አሁን ድረስ በጣም የሚያስመሰግኖት ነው። እውነት ኑሩልንም የሚያስብል ነው። በጣም ብዙ ሰዎች ይወዷቸዋል፣ ያከብሯቸዋል። በሚናገሯቸው የንግግር ያዘጋቸው ራሱ በጣም የሚወደዱ አባት ናቸው። እንግዲህ በቀጣይ ሁለቱንም ወገን በቤታቸው ጠርተው አራት ማለት ነው እንግዲህ ብሩክና ሀይሚንም አብርሽና ሩታንም ሁለቱንም በቀጣይ ሰብስበው እንግዲህ ይገስጻሉ በደንብም ተቆጥተው ያስታርቃሉ ተብሎ ነው የሚጠበቀው እንግዲህ እሱ እንዲሆን የእውነትኛም ከልብ ምኞታችን ነው በሌሎች ቪዲዮዎች እስክንገናኝ ድረስ ለዛሬ ይዘንላቸው የመጣ ነው መረጃዎች ግን ይህን ይመስሉ ነበር በሰላም ያገናኘን በቀጣይ ቪዲዮዎች እንገናኛለን ሰላሙን ሁሉ ተመኘሁላችሁ እስከዛው ድረስ ሰላም